ሊዲያ ኤላ ኤላ እያለች ከኤላ ቤት ታይቁሚ ታይቁሚ ታይቁሚ ብትባል መከራው መከራው እምቢ ካለ መከራ ይባላል። እና እንግዲህ ኤላ ማተም ጨበኝ እያለ በቃ ደግሞ በስተመጨረሻ ዱርዬ ዘረፋት ማለት ነው። ሰረቃት እንጂ ተሰረቀች ራሷ አይልዱም ስታሳዝን፣ እሺ እያለች እንደ ሞኛ ሞኛ ነገር ናዝንባ ትቀብጣለች እንጂ ማለት ነው። እንግዲህ የፍቅር ሰራተኛ ማለት ነው። እንግዲህ ነገር ተወዲህ ተወዲህ የሚያራሩጥላት አዴንና ለምለምን ተዝቤት አስወጣልኝ ብላ ብትቀጥረውም

በያላችሁበት ለሰማችሁ ያብዛላችሁ እያልኩኝ ሰራተኛ አደይ ድራማ እንደቀጠለ ነው። በጣም ደስ በሚል ሁኔታ እንግዲህ ሴቶቹ እየተጫረሱ ነው ማለት ነው። እርስ በርሳቸው በጣም እኔ ማደንቃት ማለት ነው እዚህ ድራማ ላይ የምትመቸኝ የምወዳትም ለምለም ናት። በእውነት እንዴ በጥፊ እኮ አዳረሰቻቸው። ጨዋታ ታደርጋቸዋለች። የአመታቷ ነገር ነው እንጂ በጣም ነው የምታጨራቸው። ስለሆነ ጀግና ማለት ነው እንዴ ዝቀራ ስትሆን ሲያልች ደስ ይላል። ምክንያቱም ጀግና እና ደፋር ስትሆን ሲለች የራሷንም ራሷን ታስከብራለች። የሰውም አትነካም ነው ለራሱ የራሱንም የሚወስዱበት ለራሱም ደግሞ የሚያጠው ለፈስፈስ ሰው ነውና ጠንካራ ናት። ለሰውም ትሆናለች፣ ራሷንም ትጠብቃለች። የሰውም ልትጀምር አትፈልግም ማለት ነው። በሀቅ ላይ የቆመች ጀግና ናት እና ለምለም በእውነት የምትደነቅ ናት፣ ጀግና ናት ማለት ነው። ያው አዴም ደግሞ አሁን እየጀገነች ነው፣ ምክንያቱም አይታችኋል። ግን አንዳንድ ጊዜ ጓደኛ ተጽዕኖ ነው ይባላል። በእውነት ማለት ነው። በፊት እኮ ለምለም ሳትመጣ አዴ እንዴት እንደምትሰቃይ፣ ሌሊያና ፍቅር እንዴት እንደሚጫወቱባት አይታችኋል። እንዴት በርበሬ እስከማጠን ብዙ ነገር እየሰሯት እንደዛ እንትናት ግን አሁን ራሱ ለምለም ተመጣይ በኋላ ተለማመደች አታ ለምለም ራሱ ባትመጣ ስለምትመክራት እና ከሷ ስለምታይ ፍቅርን ራሱ መደብደብ ጀመረች ማለት ነው። አዴ በስተመጨረሻ በቃ ሊዲያንም አስፈራራቻት። አሁን እንደውም ቤዛንም ማለት ነው በቃ ከሷ አያየች። አሁንማ አንድ ላይ ናቸው። አንድ ላይ ስራ ተመቻችቶላቸዋል። በቃ አንድ ላይ ሆና ጀግናለች አዴ ራሱ ማለት ነው። ታጠገቧ በጥፊ እያለች እየገፈተረች እያስወገደች ነው። እስከዛሬ እኮ ቢመታትም ዝም ነበር እምትለው እና ጓደኛ ተፅዕኖ አለው ሚሉት ሆነን ነው በእውነት መልካም ጓደኞች፣ ጀግኖች ጓደኞች ያለይስታ ና ጓደኛ ተፅዕኖ አለው የዋል ነው ጋ ያሰው እየመሰለው ነው የምንመስለው ና አደ አሁን ራሱ ራሱን እያስከበረ ነ ጠንካራ ሆነ በቃ ከለም ለማይታ ማለት ነው። እንግዲህ ከባለፈው ቤዛ ኤላ ጋ ሄደ፣ ኤላን እንግዲህ ጋ ተፈጠረ ስተፍ ነበር ደግሞ ለምለም ደርሰባቸው ነበርና ና ለኤላ ሰክሮ ነበር እንግዲህ ቤዛ ጋ እና ለምለም ሰላም የላቸውም። ምክንያቱም ቤዛ እንግዲህ ኤላ እንደምትወደው ና ባርኮቱን እንደማትወደው የምትናገረው የምትነገረው ለምለም ማለት ነው የፍቅር ጥያቄ እንዳቀረበችለት ና ፓርኮትን በላይ እየመጣች ኤዳን ለማገኘት እንደምትጥር ነው። እንግዲህ የተደረሰባት ቤዛ ማለት ነው። እና እንግዲህ ወንድሜ ነክ ምንም ስህተት አልሰራንም እያለችው ነበር ዛሬ። እንዲሁም ደግሞ ተመልሳ ሁሉም ስህተት ተሰርቶ

አሁን እኮ ሴቶቹ ኃይል አደረጉ። ለምን እንደሆነ አሰንተ ተገላገልሽ። ደሞ እቺ ተካች ማለት ነው እንግዲህ ፍቅር ደሞ የሚያግዛት እንግዲህ አንድም ነገር የሚያራው ጥሪጅ ያመጣታለች ማለት ነው። ዴቭም ተቤት እንዲወጣ አድርጎን ነበር። ነገር ግን ፍቅር በሲስተም አስቀረችው። ቤታችን ተቃጥሎ ነው እና እዚህ መቆየን ትፈልጋለሁ ብለህ ዴቭን ለምነው ስትለው፣ ዴቭ እንግዲህ ውጣ፣ እዚህ ምን ትሰራለህ ብሎ እያስወጣው፣ እሱ ግን ደዝ መላ ፈለገ። ቤታችን ተቃጥሎ ነው፣ ና ትንሽ መቀን ትፈልጋለሁ ፍቃዱ ብሎ ከ ደስጋታስ ማማ ማለት ነው። ቤዛ ደግሞ ባርኮት ይሄንን ቤት ስጠለን ኃላፊነት ነው እኔ ነው መጠየቅ የምትችለው ሌላ ሰው አያገባው የሚያለች ነበር። እሷም ደግሞ አደይን እንግዲህ ኩሽና ኩሽን ገብታ ማታለው ስትል አንጠራ ነበር። የገፈተረች ማን ነው? አደይ ትደነቅ ያለች ጎበዝ፣ እንደዚህ ራሱ አስከበለ። ዞሮ ዞሮ እንግዲህ ለምለም ጭራቀቱ ጎበዝ ማለት ነው። እውነት እንደው እኮ እንደዚህ ስታፈጥባቸው መሬት ነው የምትጨምራቸው። እንግዲህ በስተ መጨረሻ አዴይና ለምለምን ጭራሽ አላስቀረቡትም። የፍቅር ተላላኪ ማለት ነው እነሱን እጅ አድርጎ ይዟት ይዟቸው እንደወጣ ነበር እንፈልገው። እሱ ግን ሊዲያ ሊዲያ ሲል መጨረሻውንም ሊዲያን እንደፈለገው አደረገ ማለት ነው። አዴይና ለምለም አልተነኩም። በጣም ጀግና ናቸው። አሁንም ያሸንፋሉ ብዬ ብየ ተስፋለኝ አዴይና ለምለም ማለት ነው። ይሄ ተንኩሏ ደግሞ አሁን ሊዲያ ለምን እንግዲህ ጠፍታለች? ስትጠፋ ያው የሚንጠላጠለው ይሄ ነገር ፍቅር ላይ ነው። ፍቅር በቀደም ማስጠንቀቂያ ትሰጥታለች፣ አዴን ስታስጠፋ ባርኮት ማስጠንቀቂያ ሰጥቷታል ማለት ነው። አሁን ሁለተኛ ደግሞ እንደዚህ እያደረገች ነው። አሁን እንግዲህ ሊዲያ ሄዳለች። ሊዲያ እንደጠፋች ሲባል አሁንም ስተላይ ምስተላይ ትወርቃለች ፍቅር ማለት ነው። ብቻ በጣም ደስ ይላል። ሴቶቹ ሊጫረሱ ነው። ፍቅር እንግዲህ እንደዚህ ያጫረሳ ሴቶቹ ማለት ነው። ሁሉም ፍቅር ፍቅር ያው እየተነጫ ነጩ ነው የሚያሸንፈው፣ በተስፋ እንጠብቃለን። ላይ እና ለምለም ያሸንፋሉ። አሁን እንግዲህ ቤዛ አፏን ያስይዟታል ማለት ነው። ታንድ ስሆኑ አረ ለምለም መቼም አያሸንፏትም። መቼም አያሸንፏት ጀግና ከነበነት